ምናምን ምናምን እያሳልፍም ና ከዛ አሁን ምንድን ነው ለምታወረው ነገር ተጠንቅቀ እንደዚህ ለምታ ይደብራል። አንዳንድ ሰው እግዚአብሔር ከመሬት ተነስቶ ማለት ነው ከመሬት ተነስቶ ዝም ብሎ አሽቃባጨን ያሉት እኔ ጆኒ ጥሎብኝ ማለት ነው። ማርያምን እኔ ማምዬ ነው የምትሏት። እኔ ማር ነው ምላት አስቤር ወዳታለሁ። ይሄ እንዲህ ማትፍቃው ማለት ነው የምር ግን የሆነ ነገር ፋውርስ ስሰራ ደግሞ ኦፍ ኮርስ ምናምን እንደዚህ ነው እንደዚህ ነው አለ እኔ አበርኩልሽ ሞት እሷም ታውቃለች እኔም እንደዚህ ምናምን ተባብለን ምን ነው ሰው ግን አታሽቀባ አሁን የእሷ ነው ምና እኛ ብቅ እሷኬ ብዬ ነው እሺ እናት ታንቀሽ ልትመጪ ነው አንተ አቤት እንዴት ነህ

ተው እኔ አይጠቅምሽም፣ እናትዬ ነው። አይ ኖ አይ እንደዚህ አይነት ነገር ላይ ምን ነው አይ አይ ኖ አይ እንትን እንዳትዪ ብዬሽ ነው። አሁን እዚህ ጋር እንዳይቀርጹሽ ምናምን ብዬ ነው። እሺ፣ ኦኬ፣ እሺ፣ በቃ ቻው፣ እሺ አንዳንዴ እንትን ያለ ሰው ሰው እኮ አያቀኝም እኮ አይባልም። በረከት ማለት እግዚአብሔር ዩዳብሲን ያሄዳችሁት በጣም ጎበዝ ተወዛዥ ነው ወንድሜ ነው ምናምን ባይዘቡይ ማለት ነው ስል ማሜ ምናም ምናም ምንም አያስፈልግም። ጋይሶች ቅድም እኮ ስትልስ እየላሰችኝ ነበራል ከዛኔ በውስጥ በኮሜንት እኔ እሷን ልሳታለሁ እሷን እንትን ልሰኛለች እኛ ጭውቤ ነው የስራው ባሪ ነው እና ሞር እንትን እንዲል ነው እንጂ እኛ እንጣለ ፋሚሊ፣ ምክንያቱም ተዋልደናል። አሁን አንዳንዶቻችሁ ወደ ሌላ ቦታ ልትወስዱት ነውና ምንም ያርግ፣ ከባለፈው ከባለፈው ተምረናል አንዳንዱ ዝም ብሎ ዘብ ብሎ ምናም በቃ አቤት እንዴት አድርጌ እዚህም እዛም ልበል ምና ሚል ሰዋል እና እኛ ቅድም እሷ ቅድም እኔ ይህ እንደዚህ ምናም ትላለች። እኔ በውስጥ በትክክለኛው ሜሴንጀር አንቺ እንደዚህ ሆነሽ እኔ እናንቺ በዚህ ወተን እኔ እናንቺ አንጣላም ሞት ነው የሚለው ይለላታል በማል ስለላታል በማል ስትስቃላያችሁ እንደዛ ነውና፣ የኛ ሎንግ ታይም ነው፣ ረጅም ነው። እኔ ተክያለሁ፣ እንትን ምንድነው ስር ስሩን ለመንቀል በጣም ከባድ ነው። እና እንደዛ ነው እኛ ጋ እንትን ንፋስ ምናምን ያው

እኔ ምን ያደርግልኝ ብልሳ እሷ ብትልሰኝ ግን ሰብሰብ ብትላለች። ከዛ ወዲያ ወደ ጣ እንከረበታለን ስራችንን እንሰራለን። ሰብሰብ ቢላል አሁን እኔ ብልሳት እሷ ቁጭ ብላ ከዛ ትፖስቷል እንጂ ምንም እኳ የስራው ባህሪ ነው። አሁን ደምቋል። አሁን ቲክታክን ነው እየተጠቀምንበት ነው። ለዛ ነው እኛ ፋሚ እንደ ፖሽ ትለኛለች። ላሰኝ ትላለች። አንቺ እናት፣ እናትዬ ስሜ የማያምር እንደዚህ አምነኝና፣ አይ አረ ነው አንቺ ደስ ሲልሽ እዚህ ያደርግ ምናምን እያልሽ መላ እንላላሳለን። ከዛ አይ ምን እንደምትል እንደምትል ታውቃለህ? ላሰኝ ትላለች። ፒፕል አልገባውም እኮ ለዛ ነው የፋሚሊ ሁኔታ አልገባውም። ስር ተክ እያለሁ ካልክ እኮ በቂ መልስ ነው። ስር ተክሏል የሰው ልጅ እንዴታ። በፍቅር ብሎ በኖር ብቻ አንድ አድማጭ መስመር ያለ ጤና ይስጥልኝ ሳብሪ ትባል ቆንጅዬ ነገር ናት ወይ የማማዬ ሲጠሽ ነው ወይ ወሬኛ አንተምናገባ አንቺ እራሱ አሁን ኑሮሽን ያለ ኑሮ ምን ይሰራል? ቆርቆሮ ምን አልገባ፣ በሰው ቤት የምትንቆረቆረ ለሳዳ ቢልሽ። ሰው አንተ ምን እንደት ነህ እንትን የማሜ ቀኝ እጅ ነው እና ዝም ብለሽ ልጫዎች ደርቢ ናችሁ እኮ። አይ ደርቢ ናችሁ፣ አንድ ናችሁ ማለት ነው እኮ። አሁን አንቺ ማሜን ነው ወግነሽ። አር እንደ ይገባሽ ምን ምን ነው? ከመጣላት እኮ መፋቀር አይሻልም? አዎ፣ ከዚህ ሁሉ አንተ አንቱ ተባብለን ለምን አንገባም ነው ሞለካት። አይ ኖ ኖ ኖ ምን አለ መሰላችሁ፣ አብዛኛው በወሬ መተዳደር የሚችል ጋዜጠኛ ብቻ ነው። ከዛ ውጭ ግን በማይመለከተው የማይታከቅ ቦታ ላይ የምታብሱ ሰዎች አግባብ አይደለም፣ ነው ብሎኒ አልተናገረም ማለት አያውቅም ማለት አይደለም። ዝምተኛ ስለሆነ ሁሉም ነገር ያለው እንደወለደው መሀል ከተማ የአዲስ አበባ ላይ አለመናገር በቃ ረጅም ስር ተክ ያለው ካለ ዘጋጅ ናቸው። እንደዚህ ለ እንደዚህ ምን ያገባችሁ? እነሱ ከልጅነት ጀምረው ስንታበጣ አያስፈልግም ለእናንተ ማብራራት። እኔው የሰው ልጅ በቅን በቃ ሰላሙን ለመንሳት ከፈለጋችሁ አሩኑ አላት ሰው በቃ እነሱ በጣም ክሎዝ ታላቅና ታናሽ በሏቸው። በዚህ ሰዓት እህትና ወንድም በዛ ላይ ደግሞ ጀግና ጀግና የሆኑ ለልጆች አሉ። ጽድት ያሉ ልጆች በቃ ሁለቱም መርቀኞች ናቸው፣ ቆንጆች ናቸው። ረጅም ጊዜ አብረዋዛ ደስ የሚል ህይወት ያላቸው በደንብ የራሳቸውን ህይወት መኖር ያለባቸው ምን አገባችሁ? ዜና መሰለ እንደየመጣ የሚሰማው ድሮ ድሮ

ምንም ችግር የለውም እኮ የሰው ልጅ ኮሜንት መጥፎ አጻፉ ባይ ዘዌይ ስለ እሷ ምናም እንደዚህ መጥፎ የሚጽፍ ሰው እኔ አይመቸኝ። እና አጻፉሽ ሪስፔክት አርጎ አሁን አራተኛው ትራ ገብቷል። እንግዲህ እኔ አራተኛው ሳይሆን አራተኛው መደረስ አራት ተራክ ምናምን ገና በሰው ነው እየሰራ ያለሁት፣ እና እንደዚህ አይነት ነገር ውስጥ ማለትም አልፈልግም፣ መደራረስም አልፈልግም። ይሄ አለኝም የለኝም ደርሽ ያለውም አልተደራረስኩም። እሱ ደረጃ ላይ አይደለም ምናምን። እኔ የምፈልገው ሰላም ነው። የምሬ እግዚአብሔር ሰላም እኔ ትናንት ታውቃለህ፣ የተናደድኩብህ በአንተ እዛ ፒሳ አስፈጥረህ መጥተህ እዚህ ጋር ደግሞ እኔ እኔ ጋር መጥተህ ደግሞ እኔ ጋር እንደዚህ የሚጫወተውን ሰው እንትን ስትል በጣም ነበር። ኖ ኖ ኖ ይኸውልህ ምን መሰለህ፣ እኔ አንድ ነገር መነገር ማለት ነው እዛ ጋር እኔ እኮ ልክ አንተ መጥተህ ትተሳድበህ ከሄድክ ከዘጋሁት በኋላ እዛ ፒሳ አስፈጥሮ

መቼም እንደማንገናኝ መቼም እናቋዋለን፣ ግን ባለችበት ሰላም እንድትሆን እኔ፣ ስለ እሷ ሰው ሲናገር ምናምን እኔም አሉድ ይሁን በቀባይ ጭዌ ምክንያት የሆነ ነገር ታወራለ በቀባይ ሳትግባባ ኦኬ ምናምን ብለት አልፏል። እኔ አሁንም ሰው እሷ እንዲናገራት አልፈልግም፣ ግን እዛ ጋር አርገ መተህ ወዲያው ደግሞ ትራንስፈር አርገ መተህ ኦኬ፣ እንዲ እኔ ኮ ድንብር ነው ያልኩት። እንዴሽ ወከ በዚህ ወጥቶ ገብቶ ምናምን ስትል እንዴ ምናምን ብዬ ኦኬ በቃ ብዬ ሌላ ነገር እንዳይፈጠር ብዬ ካስወጣው ከዛ ሰምባዴ ድቅድቅ አርጎ ነው ይጻፈል። ማን ነው ይጽ ማን ነው ይጻፈል? ልብት ላይ የሚያውቀው እዛው አብራችሁ የነበረ ሰው አይ፣ እንደዚህ እንደዚህ ነው ምናምን። ምክንያቱም በደቂቃ ውስጥ ደስታችሁን ሼር አድርጋችሁ አስታርቀ መጣ። እዚህ ጋር ደግሞ እኔ ጋር ደግሞ የሆነ ነገር ስትፈጥር ነበረኝ እዛ ነው ጓደኛ እኔ እናንተ ጓደኛ አይደል እኮ የኔ ጓደኛ ነህ አይደል? ስለዚህ እዛ ጋር ደግሞ ምን መሰለህ፣ እኔ እናንተ የምናወራው ነገር አለ ከእሷ ጋር የምታወራው ነገር አለ አቃ እኔ እኔኮ እሷ እና እሱ እንዴት ጋር እንደዛ አለ ምለ እሱን ተወና በዛ ቆይ ቆይ ነው መሰለ አስረግጠ መሄድ አለብህ እኔ እሷ እና እሱ እንዴት እንደዛ አይደለም። ልጅቷ ባለፈው ገብቼ የሰደብኳት ልጅ ምን አይነት ጥያቄ እንደጠየቀ ጠር የጠየቀችው ልጅቷ የምመሰለ አሁን ቅድምም እኔ እሷ ስታወራ እየሰማዋት ነበረ። ምንም አላለችም። እስኪ ስለ ትዳር ምከረን ያለችው ዛሲት የሆነ እንደሌላ እንኳን መጥፎ ነገር አላወራችም። ግን ድራማ ምናምን ሰው ይፈልጋል። በቃ ድራማ የሚፈልገው እኔ እኮ ነገርኩ። እኔ ነኝ እንዲህ ስለ ትዳር የምመክረው ብዬ እኮ እንትን እያልኩ በመሀል መጣ አይ ነው ገባው ነው በመሀል ልክ ነው ልክ ነው። አንተ መመለስ ትችል ነበር። እኔ ነው ጥፋተኛው ያስ ኦፍ ኮርስ ዳ ለምን መሰለህ? ከዛ በኋላ እኮ መሰለህ ስሜት ታው ይሆናል ታውቃለህ። ባሪ ስታይ ወራል እንዳትሳደብ ነው ግን ወዲያ ደግሞ ሪኩዌስት እኔ አሁን ለምትመጣ ምናምን አላውቅም። እኔ እንዲታረቁ መታረቅ አለባቸው ምናምን ስለካ ደግደግ አርገው ሲጽፉልኝ ኦ በቃ ተታርቀው አንተ ነብሳ ነብስናታቸው አለች አንድ ያጋባቸቸው ወይዘሮ ሁዳ የምትባል ሴትዮ አንተቹ ምናምን በውስጥ እንትን ብላችሁ አስታርቃችሁ ምናምን ነው የመጣችሁት። ኢንፎርሜሽን ያውቃል ያወቁት እ ዝም ብሎ የሚለፈልፍ ሰው ሎሎ ኖ ምንም የሚለፈልፍ ምናምን አይደለም። በደንብ አስታርቀ ምናምን ይመስላል። ስለ ትራኩ እናውራ አሁን። ሁሉም ባለፈው ሌላ ኩልሽ ሆና ጊፍት መቶ ብር ነው ጠቅ ያረኩሽ ያው ቦሌው ቦሌው ቀንሷል እና አባስ ምን ነው አንቺ ግን ሮዛ የምትባይልሽ ምንድን ነው የምትፈልጊው እኔ እኮ ጸጥ ምልሽ ስም ልሽ የጆኒ ፍሬንድ ኮንሽ ብዬ ነው እንደ አንቺ ተማችን እየነገርሽ ያለው ለስድብ ከሆነ ገልብሻለሁ ማነው? ማነው? ማነው? አይ ኖ ኖ ኖ፣ ሮዛ ነው አዳሜ ነው ግን፣ ወይ አልገባችሁ። ለማንኛውም ግን እንትንና ቶ በቃ ተግባብተናል።